ሰላም ጤና ስጥልኝ። የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ የሐሙሱ ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። በቅድሚያ አርእስቶቹን ቅድም በመልካ ሚዲያ የፓርላማ ውሎ ዶክተር ደሳለኝ ጫኔ የተለያዩ ጉዳዮችን እንግዲህ በፓርላማው ፊት በመረጃና በማስረጃ የተደገፈ ጥያቄዎችን አቅርቧል። ዶክተር ደሳለኝ ጫኔ ባለፉት ስድስት ዓመት እና ሰባት ዓመት ውስጥ ብልጽግና ከህዋት የበለጠ ሰላምና ለውይይት በር የማይከፍት ለዜጎች የማይገነዘብ በዜጎች ላይ ውጊያ የሚከፍት ጋዜጠኞችን የሚሰውር የሚያስር በመረጃ እና በማስረጃ የተደገፈ የፓርላማ ክርክር አድርጓል። ጠቅላዩ በብስጭት ለዶክተር ደሳሌኝ ጫኔ እንግዲህ ማልስ የሚመስል ትችት ነገር ነው። እንግዲህ የመለሱት ቀጥታ የተጠየቀውን ጥያቄ ለግለሰቡ መመለስ ሲገባቸው ግለሰቡን የማሸማቀቅ አይነት ነገር የሄዱበትና የተወሰነ ጭብጨባም የተሰማችበት ሁኔታ መኖሩንም እንግዲህ ሰምተናል። አብይ አህመድ እንግዲህ ዶክተር ደሳለኝ ጫኔን መልስ ለመስጠት ሳይሆን ጥያቄ ጠይቀውን ጥያቄ ጠያቂውን ግለሰብ ለማሸማቀቅ የተከደበት ነው የሚመስለው። ብልጽግና ቄስ ሞጎሴ ነው ስል ትችቱን የሰነዘረው ዶክተር ደሳለኝ ጫኔ። አብይ አህመድ ደግሞ ሙሉ ካሳነን ብለዋል። አስቂ ጠያቂና ተጠያቂ አይነት ነገር ነው እንግዲህ የቀረበው የሕዝብን ጥያቄ የታፈነበት የበለጠ ሞላና የስልጠና የስልጣን የብርሃኑ ነጋን ስልጣን በምሳሌነት ሁሌ ጠቅላይ ሚኒስትር አብይ አህመድ ሲያነሷቸው ተመልክተናል። ብዙውን ጊዜ ለዶክተር ደሳለኝ ጫኔ መልስ በሚመልሱበት ጊዜ እንግዲህ ጠቅላይ ሚኒስትሩ ብልጽግና ስልጣን አካፍሏል ነው የሚለው። የእነሱ ስልጣን እንግዲህ ለእነዚህ ሰዎች የተሰጠውን ስልጣን ነው ሁል ጊዜ የሚያነሳው። ወደ ውጭም ሲሄድ አገር ውስጥም የሆነ ጫን ያለ ነገር ሲመጣ እቺን ነገር ያነሳል ማለት ነው። በምስር ወት ህዝቡን የሸጡት እነ ብርሃኑ ነጋና እነ በለጠ ሞላን እንደ ምሳሌ ያነሳል። ስልጣን ሰጥናቸዋል፣ ስልጣን አካፍለናል ነው የሚለው። እስኪ ጠቅላይ ሚኒስትሩ ለዶክተር ደሳለኝ ጫኔ ተበሳጭቶ መልስ የመለሰበትን ንግግር እናዳምጥ። ክቡር ዶክተር ሰፋ ያለ የጥያቄ መቅደም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም እራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድ ፋንስ ይቻላል።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 እዚህ ላይ አልማጭ ተመልካቾቻችን፣ ዛሬ በሽንፋ ሽንፋ ከተማ በመከላከያ ና በብልጽግና አመራሮች በአድራሽ ውስጥ ቦምብ የወረወረው ፋኖ አይደለም፣ የራሳቸው የመከላከያ አባል ነው። በአማራ ህዝብ ላይ የሚደርሰው ንግፍ እና ሶኮቃ ያበሳጨው መከላከያ ነው ታሪክ የሰራው። በርካቶች አልቋል። በርካቶች ቆስሎ በሆስፒታል ገብቷል። ጠቅላይ ሚኒስትሩ ይሄንን ወደ ፋኖ ያዞረበት ሁኔታ ነው ያለው። ከራሳቸው ውስጥ ያኮረፉት ነው። ይሄ ልታወቅ ያስባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት አዝማጭ አልነበሩ እንደርሶ እነዚህ ሳቢያዎች የማያውቁት ሀገር ሄዶ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 ሌላ በጣም የገረመኝ ጉዳይ የዚህ የእርሶ መንግስት፣ በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ጠቅላይ ሚኒስትሩ የመጨረሻ ካርባ ያስጨበጣቸው ንግግር ይሄ ነው። ፊታውራሪ መሸሻ የሉም ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታዋዊ መሻሻል በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትና ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋበንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን፣ ጉዱ ካሳዎች ነን። ይህንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ለአፍታ ተነስተው ጥያቄው እና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው። ይሄ ዘመን ሀሳብ በመግለጽ ሰው ይታሰራል ላሉት እርስዎ፣ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩኝ።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 ዩቱብ ላይ የተናገረ ሁሉ ጋዜጠኛ ጎሻሆነው ጋዜጠኞች ታስሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ከፓርላማም ውጭ ሰው እንዳሻው እንዳሻው የሚናገርበት ዘመን ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝ። ይህ ሲባል ይህ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ከቀረቧቸው ሀሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። አዎ፣ በክስ በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ እራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ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 በሰባት አመት ጊዜ ውስጥ የራሳችንን ሰዎች ነው የጨፈጨፍን እንጂ ጎረቤት ሀገር ጋር አልተዋጋንም። ጎረቤት ሀገርም ውጊያ የለም። ነገር ግን ኦሮሚያን ጨፍጭፈናል፣ አማራን ጨፍጭፈናል፣ ትግራይን ጨፍጭፈናል ነው በሌላ ንግግር፣ ሌላ ምንም የምንሰጠው ትርጓሜ አካልም አቀውን ግን ላስታውሱ በሰማኒያ ሶስት ገብቶ ሰማኒያ አራት መንግስት የመሰረተው የኢህአደግ መንግስት እስከ ዘጠና ዓመተ ምረት ባለው ስድስት ዓመት ጊዜ ውስጥ መጀመሪያ ከሳውዝ ሱዳን ኢታንግ ላይ ቀጥሎ፣ ከሱዳን ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨምር ማለት ነው። በሰባት ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት ሰባት አመታት ከአንድም ኢህአዴግ ግን የራሱን አገር ዜጎች ላይ አልተኮሰም። የራሱ አገር ዜጎችን አልገደልም። በአየር አልመጣም። መካንያንስ ዳላዘመትበትም። ይሄ ነው መታወቅ ያለበት። እንዴት ተደርጎ ነው ብልጽግናና ኢህአዴግ አንድ ቤት ጋር የተዋጋ ነው? የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋያል ታጣቂዎች በሰላም ተደራድረን አላስገባንም? ይህ አይታወቅም? ለምክር ቤት አያውቀውም? ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገባ አይታወቅም? በአማራ ክልል ባለፉት ሁለት ሶስት ቀናት ብቻ ከሰባ በላይ ሰዎች በሰላማዊ መንገድ ገብተዋል። ሁለት ሶስት ቀን ብቻ በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ፋኖ ያልሆኑት ፋኖ ነን ብሎ ስለተሰለፉ እጅ ሰጥቶ ገብቷል ብሎ በፓርላማ ፖለቲካ ሰርቶበታል። ጠቅላይ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 ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። የሚቀር ነገር አለ። አዎ ጠቅላይ ሚኒስትሩ አሁን የሚተቹት ፓርቲ የኢህአዲግ ፓርቲ እሱን ያሳደገ እሱን ያስተማረ ፓርቲ ነው። መቼም ያው የወደቀ እንጨት ጠግራ ይበዛበታል እንደተባለው አሁን መተቻ አድርጎት እዚህ ቦታ ላይ ተዋቅቷል፣ እሱ ቦታ ላይ ተዋቅቷል። እኔ አልተዋጋውም ብሎ ቢተቹም ያስተማሮት ያሳደጎት ፓርቲ ነው እንዳይረሱ። አዎ አለ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 ሳይጠየቅ ይግባ ብለው ያወጅ ነው። ሰላም ተለጋ፣ በየመድረኩ ሰላም ሰላም ሰላም የምንለውም የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዳያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው። ጠቃሚ ነው። በሺ የሚቆጠር ሰው ያለውን ማንኛውም ሀሳብ በነፃነት እያነሳበት ያለ አውድ ነው። ይህ መጠናከር አለበት። ጠቃሚ ነው። በአንድ በኩል ችግር አለ።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 መንግስት ሁልጊዜም እጁ የተዘረጋ ተቋርጣል፣ መሰለኝ በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው አላማውን ስለማያሳካ አምስትም አመት ብንዋጋ ስድስትም ብንዋጋ ማንም ሰው አራት ኪሎ ስለማይደርስ ዋጋ የለው። አላማ ለሌለው ነገር ደግሞ መጋደል ተገቢን ነው። ከማንም በላይ እኛ የምንፈልገው ጉዳይ አራት ኪሎ አትገቡ የሚታሰብ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 ሚዛናዊነት ግን ከእርሶ እና ከመሰሎቹ እንጠብቃለን። አድማጮቻችን ተመልካቾቻችን፣ እንደሰማችኋቸው እንግዲህ ጠቅላዩ ትንሽ በስጨት ያሉት የመለሱት ጥያቄ የሁለት ጓደኛሞች ብሽሽቅ አይነት ነገር ነው። በጣም በሚያሳዝን ሁኔታ ዶክተር ደሳለኝ ጫኔን ሳናደንቅና ሳናመሰግን አናልፍም። ወሳኝ ጥያቄዎችን የጠየቀው ወሳኝ ጥያቄዎችን ጠቅላዩን ከአረባ የአስያዜ ጥያቄ ነው የተጠየቀው መቼም ስድብ የሚያስከትሉ ነበር። ሌሎች ዲፕሎማቶች በፓርላማ ውስጥ ፕሮግራሙን እየተከታተሉ ስለነበረ ያንን አክብሮ ይመስለናል ጠቅላዩ፣ እንጂ ምናልባት የማሰር የምትለዋንም አንስቷል። ማን ይከለክላቸዋል? የተናገርከው ንግግር የተናገሩት ንግግር የሚያሳስር ነው ብሏል። አድማጮቻችን ተመልካቾቻችን አማራ ክልል ያሉት ውጊያዎች የድሮን ጥቃትም ተፈጽሟል። በሌላ መረጃ ሰዓት የምናቀርብ ይሆናል። ስለነበረን ጊዜ በጣም አመሰግናቸዋለሁ። እንግዲህ ረጅም ደቂቃ ነው እየተጠቀምነው ነው። በኤርፎን ተከታትላችሁ መልስ ትሰጡበታላችሁ ኮሜንት ላይ ብዬ አስባለሁ።